የቅባት እህሎችና የጥራጥሬ ምርቶች ክፍያ በምርት ገበያ ስር እንዲሆን ተወስኗል። የኢትዮጵያ ውጭ ምንዛሪ ግኝት በከፍተኛ ደረጃ ከሚደግፉት የግብርና ዘርፎች መካከል ዋነኞቹ የሆኑት የቅባት እህሎችና የጥራጥሬ ምርቶችን የግብይት ስርዓት ትክክለኛነትና ተአማኝነት ለማረጋገጥ ወሳኝ እርምጃ መወሰዱ ሰምቷል። የንግድና ቀጠናዊ ትስስር ሚኒስቴር ላኪዎች ለገዙት የቅባት እህሎችና የጥራጥሬ ምርቶች የመግዣ ገንዘብ ክፍያ በኢትዮጵያ ምርት ገበያ በኩል እንዲፈጸም የሚያስገድድ አዲስ መመሪያ ወጥቷል። ይህ ማሻሻያ በተለምዶ በስራ ላይ የነበረውን ላኪና አቅራቢ በቀጥታ በባንክ ይፈጽሙት የነበረውን ክፍያ የማስፈጸም ስርዓት በመለወጥ ለሀገር ውስጥም ሆነ ለዓለም አቀፍ ገበያ የሚቀርበው ምርት በክፍያ ለመፈጸምና በታክስ ወራ ምክንያት እንዳይዛባ ለማድረግ እንደሚያስችል ተጠቁሟል። በቀድሞ የቅባት እህሎችና ጥራጥሬ ምርቶች የቀጥታ ግብይት መመሪያ ቁጥር 16 ዝባር 2017 ላይ የተደረገ ማሻሻያ መሆኑ ተመላክቷል። በቀድሞ ስራ ላኪው ለገቢ ያቀረበውን ምርት በባንክ በኩል አቅራቢው በቀጥታ ይከፍል የነበረ ቢሆንም ይህ ሥርዓት ክፍተት በመፍጠሩ አዲሱ ማሻሻያ የኢትዮጵያ ምርት ገበያን የገንዘብ ማስተላለፊያ ድልድይ አድርጎታል። አዲሱ የክፍያ አፈጻጸም ላይ ላኪው ለተረከበው ቅባት እህል ወይም ጥራጥሬ መግዣ ዋጋውን በቀጥታ ለአቅራቢው ከመክፈል ይልቅ በኢትዮጵያ ምርት ገበያ ለዚህ ዓላማ በተከፈተው የክፍያ ማስገቢያ ሂሳብ ውስጥ እንዲያስቀምጥ ተወስኗል። ግብይቱ ከተፈጸመ በኋላ ላኪውና አቅራቢው የገንዘቡን ዝውውር እንዲፈጸም በጽሑፍ በጋራ ሲጠይቁም የኢትዮጵያ ምርት ገበያ የገንዘብ ዝውውር ጥያቄው ከደረሰበት ቀን ቀጥሎ ባለው የስራ ቀን ውስጥ የመግዣ ዋጋውን ወደ አቅራቢው የክፍያ ማውጫ ሂሳብ እንዲያስተላልፍ ተደርጓል። የንግድና ቀጣናዊ ትስስር ሚኒስቴር ማሻሻያውን ያወጣበት ዋነኛ ምክንያት በነበረው የቀጥታ ግብይት ስርዓት ላይ ተደጋግመው ሲታይ የቆዩትን የስርዓት ክፍተቶች ለመድፈን መሆኑን አሳውቋል። እነዚህ ክፍተቶች በዘርፉ ያለውን የውድድር ምህዳርና የሀገርን ገቢ በእጅጉ ይጎዱ ነበርም። በቀጥታ ግብይቱ ላይ የክፍያ ለመፈጸም ችግር እየተበራከቱ በመምጣታቸው በአቅራቢዎች ላይም ከፍተኛ የፋይናንስ ጫና ሲፈጥር ቆይቷል። አዲሱ አሰራር በኢትዮጵያ ምርት ገበያ እንደ ማዕከላዊ የክፍያ ዋስ በማድረግ የአቅራቢዎችን ገንዘብ አግኝቶ የመክፈል መብትን እንደሚያረጋግጥም ተመላክቷል።